ጤና ይስጥልኝ፣ እንደምን ዋላችሁ። ሰባት ሰዓት ሆኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ያቀርብ ያለው መሰለ ገብረቱ ነኝ። በቅድሚያም አበይት ዜናዎቹ ናቸው። ሶማሊያን መልሶ ለመገንባት የኢጋድ አባል ሀገራት አስፈላጊውን ድጋፍ ለማድረግ ተስማሙ። አብራችሁን ቆዩ። ሶማሊያን መልሶ ለመገንባት የኢጋድ አባል ሀገራት አስፈላጊውን ድጋፍ ለማድረግ ተስማሙ። በሞቃዲሾ በተካሄደው የኢጋድ 28ኛ መሪዎች ጉባኤ ሶማሊያ ለምታካሄደው ምርጫ ሙሉ ድጋፍ ለማድረግ ወስነዋል። ጌታቸው ጫነ። የዚያድ ባሬ መንግስት ከወደቀ በኋላ ሶማሊያ የአሸባሪዎች መናኸሪያ የግጭትና የጦርነት አውድማ ሆና ቆይታለች። ለሁለት አስርት ዓመታት ስትታመስ የቆየችው ሶማሊያ በርካታ ዜጎቿ ለህልፈተ ሕይወት ተዳርገዋል። በርካቶች ሀገራቸውን ጥለው ተሰደዋል። የሀገሪቱ መሠረተ ልማትም በጦርነት ወድሟል። ከቅርብ ዓመታት ወዲህ የዓለም ሀገራት ድጋፍ በተለይም አሚሶንና ከአሚሶን ውጭ ያሉ የኢትዮጵያ መከላከያ ሰራዊት ድጋፍ አልሸባብ ይዞታውን እየለቀቀ በመምጣቱ የሶማሊያ ፌዴራላዊ መንግስት እየተጠናከረ ይገኛል። የሶማሊያ የጸጥታ ሁኔታ እየተሻሻለ በመምጣቱ ምክንያት የምስራቅ አፍሪካ በየነ መንግስታት ወይም ኢጋድ ልዩ ስብሰባውን በዚህ በሶማሊያ ርዕሰ መዲና ሞቃዲሾ ላይ ያካሂደዋል። በ28ተኛው የምስራቅ አፍሪካ በየነ መንግስታት ኢጋድ የመሪዎች ጉባኤ ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትርና የወቅቱ የኢጋድ ሊቀመንበር አቶ ኃይለማርያም ደሳለኝ የሶማሊያና የደቡብ ሱዳንን ሰላም በዘላቂነት ለመፍታት ኢጋድ ጠንካራ ስራ እያከናወነ መሆኑን መግለጻቸውን የጠቅላይ ሚኒስትሩ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ ተናግረዋል። ስለ ሶማሊያና ስለ ደቡብ ሱዳን ሁኔታ መሪዎች ተነጋግረዋል። ቀጣይ መደረግ ያለባቸው ነገሮችንም አስቀምጠዋል። እንግዲህ የሶማሊያ ሰላም የደቡብ ሱዳን ሰላም ለኢትዮጵያ ከፍተኛ ትርጉም አለው፣ ለአካባቢው ከፍተኛ ትርጉም አለው። ለዚህም አራት ሀገሮች ከአካባቢው ውስጥ አራት ሀገሮች ወታደሮቻቸውን አሰማርተው ሶማሊያ እንድትረጋጋ እርዳታ እየሰጡ ነው ያሉት፣ ጸረ ሸባብ የሚደረገውን ትግል እያካሄዱ ነው ያሉት። እንደነዚህ ያሉ ጉባኤዎች ለመጀመሪያ ጊዜ በሱማሊያ መካሄዱን የተናገሩት አምባሳደሩ ይህም ሀገሪቱ ወደ ተሻለ ሰላም እየመጣች መሆኑን አመላካች ነው። የሱማሊያው ፕሬዝዳንት ሐሰን ሼህ ማህሙድ በበኩላቸው ይህ ታሪካዊ የኢጋድ የመሪዎች ጉባኤ ሱማሊያ ላይ መካሄዱ ከሁለት አስርት ዓመታት በኋላ አዲሲቷን ሱማሊያ በጽኑ መሰረት ላይ እየተገነባች መሆኑን እውቅና የሚሰጥ ነው ብለዋል። ከስርዓተ አልበኝነት ተላቃ ለዲሞክራሲያዊ ምርጫ እየተዘጋጀች ያለችው ሶማሊያን ሁለንተናዊ በሆነ መልኩ ለመደገፍ ኢጋድ ውሳኔ አሳልፏል። ሶማሊያን መልሶ ለመገንባት ትኩረት በማድረግ ትልቅ ውሳኔ የተወሰነው ሶማሊያ ወደ አዲስ ምዕራፍ እየገባች ስለሆነች የሶማሊያን መሰረተ ልማቶች እንዲገነቡ በይበልጥ ሰላሙ እንዲረጋጋና የህዝቡ ኑሮ እንዲሻሻል የመሰረተ ልማት ግንባታ እንዲካሄድ እንደዚሁም የማህበራዊ ግልጋሎቶች፣ ትምህርት ቤቶች፣ ክሊኒኮች እና የጤና ተቋማት እንዲቋቋሙ ድጋፍ ስለሚያስፈልግ የአካባቢው አገሮች አብነት በመሆን በቅድሚያ አስተዋጽኦ በማድረግ እና ድጋፍ በመስጠት የዓለም ህብረተሰብም ሶማሊያን በዚሁ አቅጣጫ በመሰረተ ልማት ግንባታና በማህበራዊ ግልጋሎት አሰጣጥ ላይ ድጋፉን የተጠናከረ ድጋፍ እንዲሰጥ ጥሪው አድርገዋል። መሪዎቹም አገሮቹም ሶማሊያ እንደሚደግፉ ውሳኔዎችን ወስነዋል በጉባኤው ላይ የወቅቱ የእጋድ ሊቀመንበር ጠቅላይ ሚኒስትር ሀይለ ማርያም ደሳለኝን ጨምሮ የኬንያው ፕሬዚዳንት ኡሁሩ ኬንያታ የዩጋንዳው ፕሬዚዳንት ዮሬ ሙሴቪኒ ና የሌሎች አባል ሀገራት ተወካዮችም ተገኝተዋል የሶማሊያን ሰላም በማረጋገጥ የተሳካ ምርጫ እንድታካሄድ ሁሉም የእጋድ ሀገራትም ለመተባበር ተስማምተዋል ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ጌታቸው ጫኔ ሶማሊያ ሞቃዲሾ የ2009 የትምህርት ዘመን የመክፈቻ ውይይት ዛሬ በሀዋሳ ዩኒቨርሲቲ ተጀምሯል። በውይይቱ የመጀመሪያ ምዕራፍ መምህራንና የአስተዳደር ሰራተኞች እየተሳተፉ ነው። ይህ በተመለከተ መረጃ ላይ ደርሰን ሪፖርተራችን ኬኔዲ አባተ ከሐዋሳ በቀጥታ መስመር ላይ ይገኛል። እንደምንዋልክ ኬኔዲ። እስኪ እንዴት ነው የውይይቱ ርዕሰ ጉዳይና ፋይዳ ውስጥ ምን ይመስላል የመክፈቻ ስነስርዓቱ? አመሰግናለሁ መለሰ፣ እንደምን ዋልክ። እንግዲህ በሀገራዊ ጉዳዮችና በዩኒቨርሲቲው የቅድ አፈጻጸም እንደዚሁም የወደፊት አቅጣጫዎች ዙሪያ ነው ውይይቱ በመካሄድ ላይ የሚገኘው። እንግዲህ በዛሬው እለት በሀይለ መድረክ ውይይቱ ጀምሯል። በውይይቱም ላይ ከ6 ሺ በላይ የአዋሳ ዩኒቨርሲቲ ማህበረሰብ አባላት ተሳታፊ ናቸው። ከእነዚህም መካከል 1200 የሚሆኑት መምህራን ሲሆኑ ሌሎች ደግሞ የአስተዳደር ሰራተኞች ናቸው። እንግዲህ የስልጠናውን ዓላማ በተመለከተ እንዲሁም ያለውን ፋይዳ በተመለከተ ተጨማሪ መረጃ ሊሰጡን የስልጠናው አስተባባሪ የሆኑት እንዲሁም የዩኒቨርሲቲው ፕላንና ተቋማዊ ለውጥ ዳይሬክተር አቶ ወንድሙ አክሊሉን እዚህ ስቱዲያችን ጋብዘናል። አቶ ወንድሙ እንኳን ወደ ስቱዲያችን በደህና መጡ። እስኪ እንደው ዛሬ የተጀመረው ስልጠና ለስምንት ቀናት የሚቆየው ስልጠና ዋናው አላማው ምንድን ነው? ከዚህ ጀምር። አመሰግናለው። የሀዋሳ ዩኒቨርሲቲ በሀገሪቱ ካሉት ከፍተኛ ትምህርት ተቋማት አንዱ እንደመሆኑ መጠን መንግስት ለከፍተኛ ትምህርት ተቋማት ያዘጋጀው ሶስት የስልጠና አርእስቶች ላይ የግንዛቤና ና ራሳቸውን አዘጋጅተው የ2009 ትምህርት ከመጀመሩ በፊት መምህራንና የአስተዳደር ሰራተኞች ተገቢ የሆነውን እውቀትና ክህሎት አግኝተው እንዲዘጋጁ ለማስቻል የታሰበው የተዘጋጀ ስልጠና ነው። በጣም ጥሩ። እስኪ እንደው ምናልባት የ2009 የትምህርት ዘመንም ሊጀምር ጥቂት ቀናት ይቀራሉ። ከጥቂት ቀናት በኋላ ዩኒቨርሲቲውም ተማሪዎችን መቀበል ይጀምራል እና ለዚህ ለመማር ማስተማሩ ሂደትስ የዚህ ስልጠና ፋይዳ ምንድን ነው ይላሉ? የዚህ ስልጠና ፋይዳው እጅግ በጣም እየላቀ ነው ብዬ ነው የሚገምተው ምክንያቱም በሀገራችን ያለው የዲሞክራሲ የልማትና ሰላም ጉዞ በሀገር ደረጃ አሁን ያለበትን ሁኔታ መምህራኑና አስተዳደር ሰራተኞቹ መረጃ አግኝተው በዩኒቨርስቲው እቅድና አፈጻጸም ላይ የነበሩ ጠንካራና ደካማ ጎኖችን በመገንዘብ ለ2009 የትምህርት ስራ ለመዘጋጀት ትልቅ ፋይዳ ያለው ስልጠና እንደሆነ ታሳቢ ተደርጓል። በጣም ጥሩ። ስልጠናው ቀጣይነት ይኖረዋል? አዎ፣ ስልጠናው ከዛሬ ጀምሮ ለስምንት ተከታታይ ቀናት ይካሄዳል። ተማሪዎችስ በሚገቡበት ጊዜ? ተማሪዎች ሲገቡ እንደዚሁ ይሄው ስልጠና ለአምስት ተከታታይ ቀናት ስልጠና ይሰጣቸዋል። በጣም ጥሩ። እንግዲህ በሐዋሳ ዩኒቨርሲቲ በመሰጠት ላይ የሚገኘው ስልጠና ለዩኒቨርሲቲው ማህበረሰብ አባላት ለቀጣዮቹ ስምንት ቀናት የሚቆይ ነው። ይህም እንግዲህ የተለያዩ ተማሪዎችን የሚያስተናግድ እንደመሆኑ ዩኒቨርሲቲው ከተለያዩ አካባቢዎች የሚመጡትን የሚያስተናግድ እንደመሆኑ የዩኒቨርሲቲ ማህበረሰብ አባላትም ማለትም የዩኒቨርሲቲ መምህራን እና የአካዳሚክ ዘርፍ ሰራተኞች ተማሪዎችን በአግባቡ ማስተናገድ የሚችሉበትን ግንዛቤ እንደሚያገኙ፣ እንዲሁም በተለያዩ ሀገራዊ ጉዳዮች ላይ በተለይም አንድ ማህበረሰብ ወይም ደግሞ አንድ የፖለቲካና የኢኮኖሚ ማህበረሰብ ከመገንባት አንጻር ሰፊ ግንዛቤ የሚያገኙበት ስልጠና ነው ተብሎ ይጠበቃል። እንግዲህ ዩኒቨርሲቲው ከዚህ ቀደምም ላለፉት ሁለት ዓመታት ተመሳሳይ ስልጠና ሰጥቷል። በዚህም ተጨማሪ ግባቶችን እንዳገኘ፣ ለስራዎቹ የሚጠቅሙትን ግብቶች እንዳገኘ ነው የተገለጸው። ይሄም እንግዲህ በቀጣይነት ተጨማሪ ግባት ይገኛል ተብሎ ይጠበቃል፣ ከሰልጣኞቹ ማለት ነው። እንግዲህ ለዛሬ ከሐዋሳ ኤቢሲ ስቱዲዮ ለሐዋሳ ዩኒቨርሲቲ ማህበረሰብ አባላት እየተሰጠ ያለውን ስልጠና በተመለከተ ያለን መረጃ ይሄን ይመስላል። መሰለ ወደ አንተ እመልሳለሁ። አመሰግናለሁ ኬኔዲ ስለሰጠ ማብራሪያ። ዜናዎቻችን ይቀጥላሉ። ልደት፣ ሞት፣ ጋብቻና ፍቺ በሰው ልጅ ሕይወት ውስጥ አንኳርና ወሳኝ ኩነቶች ናቸው። ለመሆኑ የእነዚህ ኩነቶች ወጥ በሆነ መልኩ አለመመዝገብ በሕግ ጉዳዮች ላይ ምን ችግር ይፈጥራል? ተከታዩ የሪፖርተራችን ዳዊት ጣሶ ዘገባ ምላሽ ይኖረዋል። በልደት ይችን ምድር የተቀላቀለ ሁሉ ጊዜው ሲደርስ አሊያም በተለያዩ ምክንያቶች በሞት ካለም ይለያል። ጋብቻና ፍቺም የሰው ልጅ በህይወት እስካለ በማኅበራዊ ህይወቱ ይገጥሙታል። እነዚህ እውነቶች መመዝገባቸው ታዲያ ለአስተዳደራዊና ለህግ ጉዳዮች ብሎም ለመረጃ አያያዝ ትልቅ ጠቀሜታ አላቸው። ሆኖም በሀገሪቱ የዜጎች ልደት፣ ሞት፣ ጋብቻና ፍቺ ወጥ በሆነና በተደራጀ መልኩ ሳይመዘገቡ ቆይተዋል። የነዚህ ወሳኝ ሁነቶች በአግባቡ አለመመዝገብ ታዲያ ለአብነትም የህግ ጉዳዩን ስንመለከት ፍርድ ቤት በተያዙ ጉዳዮች ላይ በርካታ ችግሮችን ፈጥረዋል። በአጭር ጊዜያት የሚፈቱ የፍርድ ሂደቶችም አመታትን ፈጅተዋል። አባትነትን ወይም እናትነትን በምስክር ለማስረዳት የሚወስደውን ጊዜ ቀላል አይደለም። አንዳንድ ጊዜ እንደውም ይሄ በምስክር ማስረጃ የተረጋገጠን ነገር ብዙ ተቃዋሚዎች እየቀረቡበት እስከ ሰበር ደረጃ ድረስ እየሄደ ክርክር የሚደረግና አመታትን የሚወስድበት ጊዜ አለ ግን ይሄ በርስ ሰርተፊኬት የልደት ምስክር ወረቀት ቢኖር ኖሮ ጉዳዩም በትክክል ማን ነው የዚህ ሰው ወላጅ አባት የሚለውን ለማረጋገጥ ነገሩን በትክክለኛው መንገድ ለመቋጨት ይረዳል። ወንጀል የፈጸመ ሰው እድሜ ምን ያህል ነው፣ ልጆች ሆኖ ህጻናት ሆኖ ወንጀል ከፈጸሙ የማይጠየቁበት ሁኔታ ይኖራል። ሁለተኛ ደግሞ ታዳጊም ሆነ ግምት ውስጥ የሚገቡ ነገሮች ይኖራሉ። ያን ግምት ውስጥ ለማስገባት እና ውሳኔ ለመስጠት ወንጀልን በተመለከተ በጣም አስቸጋሪ ሁኔታ ነው የነበረ። የወሳኝ ሁነቶች አለመመዝገብ በህግ ጉዳይ ላይ የፍርድ ሂደትን ማራዘም ብቻ አይደለም ጉዳቱ፣ ፍትህ እንዲዛባም ትልቅ መንስኤ ሆኖ ቆይቷል። ፍርድ እየተሰጠ መውረስ የሌለበት ሰው ይወርሳል፣ መፍረስ የሌለበት ውል ይፈርሳል። ሚስት ሳይሆኑ ሚስትነን ብለው የሰው ንብረት የሚወስዱ ወይም ባል ሳይሆኑ ባል ነኝ ብለው የሌላን ሰው ንብረት የሚወስዱ ሰዎች ያጋጥማሉ። የወሳኝ ሁነቶች ምዝገባ የተነሱትን ችግሮች በማስቀረት ፍርዶች በተቀላጠፈና ተአማኒነታቸውን በጠበቀ መልኩ እንዲፈጸሙ እድል ይፈጥራል። ህጋዊ የሆነ ጋብቻና የተመዘገበ ጋብቻ ከሆነ ጋብቻ እንዳለ ሁሉ ፍቺ አለ። በጋብቻ ወቅት ሀብታቸውን የጋራ አድርገው የሚጠቀሙበት በጋራ የሚኖሩበት ሁኔታ አለ። ሲለያዩ ደግሞ ሀብታቸውን ህጋዊ በሆነ መንገድ ለመከፋፈል ይሄ የግብ ጋብቻ ምዝገባ ማስረጃ በህግ ፊት ያለምንም ተጨማሪ ማስረጃ አገልግሎት የሚሰጥበት ሁኔታ ማመቻቸት የሚቻልባቸው ሁኔታዎች ናቸው ያሉት በአዋጅ 760 ህዝባር 204 የተቀመጠው የወሳኝ ሁነት ምዝገባን ሁሉም ዜጋ ማከናወን ይጠበቅበታል። የጀመርነው ምዝገባ የጊዜ ገደብ አለው። ልደት እስከ ዘጠና ቀን ወቅታዊ ምዝገባ ይባላል። ሌሎች ኩነቶች ግን በ30 እስከ 30 ቀን ድረስ መመዝገብ መቻል አለባቸው። የወሳኝ ኩነት ምዝገባ ተካሂዶ መዝገቦች እንዲህ ባለ መልኩ መቀመጣቸው ሰዎች የልደት ሞት፣ ጋብቻና ፍቺ ማስረጃ ባለመኖራቸው የተነሳ በፍርድ ቤቶች የሚፈጠረውን መስተጓጎል ከመቅረፍ ባለፈ ወሳኝና አስፈላጊ የመረጃ ምንጭ ናቸው። የጅማ ዩኒቨርሲቲ የከፍተኛ ትምህርት ተቋማት ለትምህርት ጥራት በሚያደርጉት ርብርብ ላይ የድርሻውን ለመወጣት በቀጣው በጀት ዓመት ትኩረት ሰጥቶ እንደሚሰራ አስታውቋል። የዩኒቨርሲቲው ማህበረሰብ በተለያዩ ርዕሰ ጉዳዩ ዙሪያ ውይይት ማካሄድ ጀምረዋል። አማረ ተመስገን ባለፉት ሀያ አምስት አመታት በሀገር ደረጃ የተመዘገቡ ለውጦችን በተመለከተ የከፍተኛ ትምህርት ተቋማት ድርሻና በቀጣይ ጊዜያት ሊተገበሩ በታቀዱ ስራዎች ላይ የጅማ ዩኒቨርሲቲ ማህበረሰብ ውይይት ማካሄድ ጀምሯል። በውይይቱም የከፍተኛ ትምህርት ተቋማት ለሀገራዊ ልማት፣ ሰላምና ዴሞክራሲ ግንባታ ተቀዳሚ ሚና ሊኖራቸው እንደሚገባ ተነስቷል። የዩኒቨርስቲው ፕሬዝደንት ፕሮፌሰር ፍቅሬ ለሜሳ የከፍተኛ ትምህርት ተቋማት መልካም አስተዳደርን በተቋማቸው ለማስፈን በሚደረገው ጥረት የጅማ ዩኒቨርስቲም በርካታ ስራዎችን ለማከናወን አቅዷል። የውይይቱም አንደኛው አጀንዳ ነው ብለዋል። ትልቁ ትኩረታችን የመልካም አስተዳደር ኢሹ ነው እሱም ላይ በመደራጀት ለትምህርት ጥራቱም ለመልካም አስተዳደር ችግር መቅረፊም የልማት ሰራዊቱ ግንባታ ሌላው ትልቁ ትኩረታችን ሆኖ ይቀጥላል ማለት ነው። የትምህርት ጥራት ጉዳይን በተመለከተም በውይይቱ ምክክር እንደሚደረግበት ነው ፕሬዝዳንቱ የተናገሩት። ለየት ባለ እቅድ ውጤታማ ለመሆን ከድህነት ለመውጣትና በተለይ እንደ ከፍተኛ ትምህርት ተቋም ደግሞ የትምህርት ጥራትን ለማምጣት ሁላችንም መረባረብ አለብን። ሁሉም የባለድርሻ አካላትም በዚያ ላይ በተቻለ አቅም መስራት አለባቸው የሚል መልእክት ነው የሚያሳይ ለስምንት ቀናት በሚቆየው በዚህ ውይይት ላይ ከ አራት ሺ በላይ የዩኒቨርሲቲው ማህበረሰብ እየተሳተፉ ይገኛል ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናከረው ዘገባ አማረ ተመስገን ጅማ በዘውዲቱ መታሰቢያ ሆስፒታል የህክምና አገልግሎት አሰጣጥ ላይ መጓደል መኖሩን ተገልጋዮች ተናገሩ ኤቢሲ በአዲስ አበባ ጤና ቢሮ ስር ከሚገኙ ስድስት ሆስፒታሎች የሁለቱን ሆስፒታሎች የአገልግሎት አሰጣጥ ተቃይቷል። ሪፖርተራችን ልቤ ማዘንጋ ተጨማሪ ዘገባ አላት። በዚህ ጉዳይ ላይ በአዲስ አበባ ከተማ አስተዳደር ጤና ቢሮ ስር ስድስት ሆስፒታሎችና ዘጠና ስምንት የጤና ጣቢያዎች ይገኛሉ። እነዚህ ተቋማት ጥራት ያለው ፍትሐዊና ተደራሽ የጤና አገልግሎት እንዲሰጡ ይጠበቃል። በካርድ አወጣት ሂደት፣ በላቦራቶሪ አገልግሎት፣ በመድኃኒት አቅርቦትና ሌሎች መስኮች አሁንም ድረስ ችግሮች እንዳሉ ነው በዘውዲቱ መታሰቢያ ሆስፒታል ያገኘናቸው ተገልጋዮች የገለጹልን፣ ላቦራቶሪ ጋር ያለው በጣም ክራውድድ ነው፣ ብዙ ነው ሰውም፣ ባለሙያውና የሰው ብዛት አይመጣጠንም። አንዳንዴ እነሱም ትግስት የላቸውም ለማናገር። ችግሩ ሌሊት መተን ካርድ እናወጣለን። አሁን መጥቼ ያንን ካርድ አደባለቁት፣ የት እንዳደረሰው አይታወቅም። ይኸው ቁጭ ብያለሁ፣ ሐኪም የለም እያሉ ያንገላቱናል። የሆስፒታል ዋና ስራ አስኪያጅ ዶክተር ተረፈ አሰፋ አሁንም ድረስ በተቋሙ የሚታዩ የአገልግሎት አሰጣጥ ችግሮች ከህንፃው እድሜ ጠገብነት ጋር የተያያዙ መሆናቸውን ያነሳሉ። ጊዜ የሚወስደው ይሄ ነባር ህንፃ ነው። አሁን ያለንበት ነባር ህንፃ ከበርጅናው የተነሳ አልፎ አልፎ ክፍሎቹ የእድሳት የሚፈልጉ ፍሳሽ፣ አገልግሎት የፍሳሽ አወጋገድ ላይ ችግር አለ። እሱን ከተማው መስተዳደር ጋር ስራ እየሰራ ነው ያለና በነበረው ካርድ ቤት ብቻ መጠቀም ስለማንችል የካርድ ቤት ማስፋፋት ስራ እየሰራን ነው። ኮምፒውተራይዝ የማድረግ ስራ እየሰራን ነው። ፊታዊ አገልግሎት የሚሰጥ ባለሙያ መፍጠር ነው። የመለስ ላይ ትልቅ ስራ እየሰራ ነው ያለ ነው። የንቅናቄ ስራ እየሰራ ነው ያለ ነው። በአንጻሩ ከአመታት በፊት በአገልግሎት አስጣጥ ቅሬታ ይቀርብበት የነበረው የካቲት 12 ሆስፒታል መሻሻሎች እንዳሉት ተመልክተናል። እዚህ ሆስፒታል ረጅም ጊዜ እየተጠቀምኩበት ነው ከነ ቤተሰቤ ከድሮ ጀምሮ። ሆስፒታሉ በአሁኑ ሰዓት ባለንበት ሰዓት ባለንበት ሁኔታ እጅግ በጣም ተሻሽሎ ነው የማገኘው። ወረፋ ስለሚበዛ እሱን ለማፍታት የወሰንነው እርምጃ የቀጠሮ ታካሚዎችን እንደ ነገ የሚታከሙ ከሆነ ዛሬ ማታ ከአዳወትን እናሳድራለን ማለት ነው። ነገ ሲመጡ ልክ ሐኪሙ ጋር ነው የሚሄዱት። የአዲስ አበባ ጤና ቢሮ ኃላፊ አቶ ግርማ አሸናፊ መንግስት የጤና ሽፋኑን ለማሳደግ ከሚሰራው ስራ ባለፈ ጥራት ያለው የጤና አገልግሎትን ማድረስ ዋና ግቡ እንደሆነ ገልጸዋል። ይሁን እንጂ የአገልግሎት አሰጣጥ ክፍተት ያለባቸውን ተቋማት ችግር ለመፍታት ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። የዘውዲቱ ሆስፒታልን ችግሮች ለመፍታት እየተሰራ መሆኑን በመግለጽ ህብረተሰቡ የሚያነሳቸው ግን በርካታ ሆስፒታሎቻችን ውስጥ የሚታዩ የጽዳት ጉድለቶች፣ የመኝታ ቦታዎች በተለይ አሮጌ ሆስፒታሎቹ ነባር ሆስፒታሎቹ ውስጥ አሁን በዘውዲቱ በጋንዲ ውስጥም የሚታዩ የጽዳት ህንፃዎቹ መሰረታዊ ችግር መፍታት ገና አልቻልንም። ሁሉም ቦታ ስዌሬጅ ሲስተሙ አይሰራም። እንግዲህ ችግሮቹን ደረጃ በደረጃ እየፈታን እንሄዳለን። በእኔ በኩል የነበሩት የሳ ዜናዎቻችን እነዚህ ነበሩ። መልካም ቆይታ።